አበቃላት ምሳሌ በሰላም ወጣች። ዝና እስከ መጨረሻው ድረስ አሰናበተው። መድብል የመድብል ጓደኛ በጣም ጀግናና እንዲሁም ለሰው ተቆርቋሪ ነው። እና ለአንተ የማላደርግልህ ነገር የለም። አንተ እኮ ለእኔ በጣም ብዙ ነገር አድርገህልኛል መድብል እና በአንተና በእኔ መካከል ምንም አይነት ምስጋና አያስፈልግም ብሎ አለ። እነዛን ሁሉ ሰዎች በቦክስና በእርግጫ እረሸናቸው። ሞገስ ሞገስ ጭንቅላቱን ተመታ። እናም ጭንቅላቱ ውስጥ ደም መፍሰስ አለብህ ብለው አሉ ዶክተሮቹ። ሉላ እንደ ቢመታህ ነው እውነት፣ አንተ እንደዛ ታስሮም እንደዛ ተሰቃይቶም እንዴት ይመታሃል? እንዴት ነው ጀግና መሆን ያቃተ? ብላ አለችው። ዳጣ ጉራዋን ነዘነዘችው። ዳጣ እኔ ብታይ አንዴ በጥፊ አንዴ በርግጫ አንድ ጊዜ ደግሞ በጀገር አርኩት። ግን ሞገስን አንድ ጊዜ ሲዘረረው መሬት ላይ ተዘረረ። ወይ ጉድ እያለች ነገሯን ማቀሳሰርን ቀጠለችበት። ምሳሌ እጅጉን ደስ አላት። በደስታ ሶፋው ላይ ዘለለይ። ቅድስቴም በጣም ደስ አላት። የደስ ከደስታው ብዛት እንባ ማልቀስና እንባ ዱብ ዱብ አለ። መርዙ መርዙ እንዴ ቆይ አንችን የት ነበረ እንዴ? ምሳሌ ማን ነው ይሄ ሰው እየሰርቆች ነው እንደ ያለ ግግ ማለ። አይ እሱማ ምንም ነገር አላደረገኝም፣ እንደውም ያዳነኝ እሱ ነው ብላ አለችው። እንደምንም ብሎ መርዞ እንግዲህ፣ በቃ ኮሚሽን ነበር የዛሬው ኮሚሽን ይቅርብኝ እና ለምሳሌ ያልሆነ ነገርማ ብሎ የመጡትን እነዛን አረመኔና ጨካኝ ሰዎች እንደምንም አታለለለት። የመድብል ጓደኛ ድሮ ሳላውቅ በጣም ብዙ ስህተቶችንና ተንኮሎችን እንዲሁም ደግሞ ገንዘብ በቀላሉ ለማገኘት ብዬ ምሳሌንም ሆነ ቅድስትንም በጣም አስቀይሚያቸው ነበረ። መድብል ነገር ግን አንተ እስር ቤት ካደረክልኝ የተነሳ እኔ ያደረግኩ ምንም አይደል። በዛ ላይ አንተና እኔ በጣም የልብ ወዳጆች ነን ብሎ አለው። በጣም አመሰግናለሁ እኔም የአንተን ብድር ለመመለስ ያብቃኝ። በነገራችን ላይ መጠንቀቅ አለብህ አሁን እኔ ብቻ ሳልሆን ጥላታቸው አንተም ነህ ብሎ አለው። አይ ችግር የለውም እኔ የተለያየ አይነት ልብስና የተለያየ አይነት ማክስ ስለማረግ ማንም ቢሆን እኔን አይጠረጥረኝም ስለዚህ ምንም ችግር የለውም ብሎ አለው። እንደዛ ከሆነ አመሰግናለሁ ጓደኛዬ፣ ብሎ ተሰናበተም። ምሳሌ፣ ምነው ከሳሽ? ምግብ እዛ አልበላሽም እንዴ? እንደ ብሎ ሲላት አራጎቴ በላ ነበር፣ ነገር ግን እናንተ በጣም ናፍቃችሁኝ ስለነበረ የእናንተ ናፍቆት ነው እንደዚህ ያከሳኝ ብላ አለች። ሰላም ሰላም፣ ውድና የተከበራችሁ የህያ ቤቴ ቤተሰቦች እንደናችሁልኝ፣ ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ ያመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። በሚያሳዝንና በሚያስደነግጥ ነገር የመድብልን ስልክ ከመሬት ላይ ወርቆ ዝና ያንን ነገር ደበቀው እና ዛሬ እባክ ብሩክ ያለበትን ተናገር። ተሰማኛለህ። አሁን ምሳሌ ወጥታለች፣ እናንተም ብቻህን ቀርተሃል። አየህ፣ ያ ማንነቱ የማይታወቅ ስሙ ብቻ የሚታወቅ ካሊመሴሳ ከገንዘብ ውጭ የሰው ሕይወት ስለማያስፈራው ተደብቆ እዛው ቀረ። አየህ፣ ላንተ ምንም ነገር አላደረግልህም። ለእኔ ግን ንጹህ ጓደኛዬ እና ንጹህ ወንድሜ ግን ህይወቱን ሰውቶ ምሳሌን አዳነልኝ። ቆይ አንተ ለምንድን ነው የማትናገረው? ቆይ ብሩክ ያለው የት ነው? ሙቷል ብሎ ሲለው፣ መቼ አታገኘውም። አልሞተምም። ሙቷልም ምን ማለት ነው ይሄ? እሱን መቼም ቢሆን እንደማልነግር ታውቃለህ። ለምንድን ነው እንደዚህ የምታዝገኝ? እኔ እኮ የአበበ ደምሴ ልጅ ነኝ። ቀላሉ የምወርቅና የምሸነፍ ይመስልሃል እንዴ? ይልቁንስ ላንተ ነው ማዘን። ምን ማለት ነው? ከዚህ እንደወጣሁ መጀመሪያ ካንተ ነው የሚጀምረው፣ ከዛ ሙሉ ቤተሰቡን አቃጥላቸዋለሁ። ይሄ ደግሞ ቃሌ ነው ብሎ አለ መድብል። መድብል ዛሬ በደስታ ተውጦ ዘፈን ልዩ ነሽ የሚለውን ዘፈን ለምሳሌ ዘፈንላት። ቅድስቴ ሹሮዋን እንዲሁም ቡናዋን አድርጋ ቤቷን ፋ አድርገው አመሹ። እናም መድብል አመሰግናለሁ። እውነት ለመናገር እኔ ላንተ በጣም ብዙ ነገር አስቤ ነበር። ምን ማለት ነው ማህሌት? እሱን ግዴው እና ምሳሌን አመጣልሻለሁ መርዥው እንደ ሀርጊው ስትለኝ፣ እኔ በእርግጥ አንተን ለመግደል ሳይሆን ግን የማይሆን መጥፎ ስሜት እንዲሰማኝና አንተን ደግሞ በቃልህ የማትገኝ ሰው አድርጌ ስየህ ነበረ። ተስፋ ቆርጬ ወደ ሀገር እሄዳለሁ እያልኩኝ ነበረ። ነገር ግን አንተ የእውነትም ቃልህን ትጠብቃለህ ብላ አለችው። ምላርክ ቅድስቴ፣ እውነት ለመናገር ይህ ሁሉ በአንድ ቀን እኮ የሚሆን አይደለም። በዛ ላይ ካሊም ማለት አንድ ሰው መሰለሽ? በየቦታው ሰው ያለው እኮ ነው፣ በግራም በቀኝም። አሁን ራሱ ጓደኛ ሲነግረኝ ከስንት ቦታ እንዳመለጠ አታውቂም። እሱማ አየሁ እኔ እዚህ ጋር ተቀምጨ ራሱ መጥተው ነበረ ግን እንደ ምንም ስላላዩን ብቻ አመለጥን እንጂ ብላ አለችው። እና አሁን ዋናው ነገር ያው ምሳሌ መመለሷና መመለሷ ብቻ ነው። ይህ ምንም ነገር አያሳስብም ብላ አለችው። በጣም አመሰግናለሁ ስለተረዳሽም ብሎ አላት። እንዴ ማመስገንማ ያለብኝ እኔና እኔ ነኝ። አንተ ለምን ታመሰግናለህ? ምን ነው እንዴ? አንቺ እኮ በጣም ንጹህና እንዲሁም ጀግና ሴት ነች። ታውቂያለሽ? እንደውም ለብሩክ አንቺ ነበርሽ የምትገቢው። ያቺ የሰይጣን ቁራጭ አትገባውም ነበር። አረ እንደዚህ አትበል መድብል፣ ተው ግድልህም፣ ተው። አይ እውነቴን ነው ግን ምን ዋጋለሁ፣ አንዳንድ ጊዜ እህል ውሃ አያገጣጥም። የኔን ወንድም፣ የኔን ንጹሕና ጀግና ወንድም እዚች ጅማት ርዕባ ላይ ጥሎት። ይሄ ሁሉ በሷ ጦስ ነው እንደዚህ የሆን ነው መጀመሪያ ምናልባት ህይወቱ ውስጥ እሷ ባትገባ በራሱ በፈለገበት ሰዓት ምሳሌም ሂዲያ ትታከም ነበረ። እናም ይህም ሁሉ ገንዘብ አትጠየቅም ነበረ ግን ምን ዋጋለው ብሎ አለ። ያልፋል። አሁን ዋናው ጋሽ ያለበትን ማወቅና ማወቅ ነው ብላ ስትል፣ ቅድስት ልክ ነሽ። እውነት ለመናገር ዝና እንዲህ በቀላሉ የሚገኝ አይደለም ብሎ አለ። በሌላ በኩል ሞገስ ተደብድቦ ወደ ሉላ ጋር ሲሄድ ዳጣየም ይዛው ሄደች እየተንገዳገደ አልጋው ላይ ከተዘረረ በኋላ ቆይ ምን ሆነህ ነው ሞገሴ ምንድን ነው እንደዚህ ዝና ነዋ ያ የሰማይ ስባሬ የሆነ ሰውዬ እንዴ ምን አደረገ ዝና እንዴ ረገጠው ታያለሽ ጭራሽ በእግሩ እኮ ነው ደግሞ እጁን አልተፈታም ነበር እንዴ አንቺ የት ነበር እ እኔማ አንዴ በርግጫ አንዴ በጫማ እኔ ምን ያላልኩት አለ ግን

ስንዘጋጅ አንድ ሁለት እርምጃ እንዴት ተራምር ሞገስ እንዲሁ ሆኖ ሞገስ እንዲህ አለ እና ሞገስ ቢቀርብን እያልሽ አይደል የምትወሳለችው። ለማንኛውም አሁን አርፈሽ ብትወጭልኝ ይሻለኛል። ሚስቴ ታስታመኝ። ምን ጭራሽ ተገባችሁ። ቆይ ዝና የት ሄዶ? ነገርኩሽ። ዝና ከዚህ በኋላ በፍጹም በሉላ ህይወት ውስጥ አይመለከተውም ብሎ አለ። እንደዛ ከሆነ ጥናቱን ይስጥሽ ብላ ዳጣዬ ወደ ውጭ ወጣች። ሉላ ምንድን ነው እንዴት አርጎህ ነው ብላ ስትል ሽንቴን እሸናለሁ ሲለኝ ወንድ አይደለህም ወይ ብሎ ሲለኝ ፈታሁት በቃ በዛ አጋጣሚ እኔን መታኝ በቃ ይዞ በጣም አረመኔና ጨካኝ ነው እንዲህ አንተ እንደምታስብለት እሱ ያስብልኛል ማለት በጣም ከንቱ ነው ግን ደግሞ መድብል ከየመጣ ሳለው መጥቶ እንደው አፈርደሜ አበላውና መልሶ ወንበሮ ላይ አስገባው ወይ ጉድ እና ነገ ጠበቃው ጋር እንሄዳለን ብለው በማግስቱ ሞገሴ ጋር ተባብረው ወደ ጠበቃው ጋር ሄዱ። ጠበቃው እንግዲህ የድሮው ሊጋ የሚተዋወቅ ነው እና እጇን ጨብጧት ቀረ፣ እሷም እጁን ጨብጣው ቀረች። ሞገስ በጣም ተግራ ተጋባ። እናም ልክ አውርተው ሲወጡ ቆየ ሰውዬ ማን ነው ብሎ ሲላት፣ እኔ ምን አውቃለሁ? አንተ አይደለ እንደፈለገህ ያመጣኸው። አያያያይ አንቺ እና እሱ ሰላም ስትበበሉ እኮ በጣም ተደናቅጣችኋል፣ ነገርኩ ሞገሴ። በቃ ተወኝ ብላ ተፊት ተፊት ሄደች። ወይኔ ጉዴ ይሄንን ሰውዬማ ምን ማድረግ ነው ያለብኝ? በዛ ላይ ደግሞ ለሞገስ ተነገርኩት፣ እጅጉን ይቀየመኛል። ቆይ ምንድን ነው አሁን? ወደኋላ ስታስታውስ ለካ ዝና ጋር ባለችበት ሰዓት አንድ ቀን ጠጥታ ከዚህ ሰውዬ ጋር በተደጋጋሚ ቼት አድርጋበት ነበር ዝና ላይ አልፎም ደግሞ ከልጁ ጋር በጣም ለረጅም ሰዓት ለረጅም ጊዜ አብረው ነበሩ። ወይኔ ጉዴ በቃ በቃለኝ። ይሄ ሰውዬማ በድጋሚ ታገኘኝ አንድ ብቻ አይደለም ጥላቴ፣ ዝና ብቻ አይደለም ጥላቴ፣ ይሄም ሰውዬ ጥላቴ ነው እያለች ብቻዋን ማሰብና መጨነቁን ቀጠለችበት። እኔ ምልሽ ዳጣ፣ ግን እንዴት ነው መድብል ማለት በዚህ ፍጥነት ሄደው እ። እኔ ምን አውቃለሁ። እኔ ካንተ ጋር አይደል እንዲሄድኩ ያለሁት? ብቻ የሆነ ደስ የሚል ነገር ሰምቶ ነው የሚሆነው። ለእኛ እንግዲህ ሁሉን ነገር እየደበቀን ነው። አይ እውነት ለመናገር አንዳንድ ጊዜ የተደበቀ ነገር ይሳካል፣ ያልተደበቀ ነገር ደግሞ አይሳካም። ምናልባት ለዛ ይሆናል ብሎ አላት። እሺ፣ ለማንኛውም ፒስ ይመቸው ብለው አሉ። በሌላ በኩል ምሳሌን ያዳናትና እንዲሁም ደግሞ ይሄ ደላላው፣ አንተ ቆይ ማነህ እንዴ? ምን ማለት ነው ማነህ? አንተ ባታቀኝ ምሳሌ ታቀኛለች። ነገርኩ ምሳሌን ስበብ ባታርቅ፣ ሕፃን ልጅ ናት እና እሷ የምትለውን በፍጹም አላምንም ብሎ ሲለው፣ እኔ መርዙ ደላላው እባላለሁ። እንግዲህ አይ እውልህ እሷ ያውቅህም፣ እኔ ነኝ የማውቅህ። ያው አንተ ያን እሺ፣ አንቺ ጋቦሽ እሺ። ታዲያ እኔ ማን ነኝ? አንተማ፣ መርዙ ስጋ የጋበስ እና ታዲያ ገና ለገና እሱ እንዳቀኝ ብዬ ስጋ መጋበዝ አለብኝ? ትሰማኛለህ? አንተ ሰውዬ ከፊቴ ብጠፋ ነው የሚሻለው። አልባለዚያ በጀ ስበብ ትሆናለህ። አረ ይጠፋል ይጠፋልሃላ፣ እያለ ወደሚሄድበት ሄደ። ቅድስቴ ብቻዋን ቁጭ ብላ እየጸለየ ወደ ፈጣሪዋ፣ እንዲሁም ደግሞ ግራ ተጋብታ፣ መርዙ በተደጋጋሚ ደወለ። አቤት ሄደላላ፣ አሁን ደግሞ ዛሬ እኔ ሊሸጠኝ ነው እንደዚህ የሚደውለው ወይ? ጉድ ቆይ ሰው ግን ለምንድን ነው በዚህ ልክ? እያለች ብቻዋን ስታወራ በስተ መጨረሻ ስልኩን አነሳችው። እቃለሽ የለኝም አንተ ሰውዬ እስኪ ተወኝ፣ አሁን በዚህ ሰዓት የሚቀለድ ነው? እሺ ልጅ ልሽ ጥልሽ በቃ ስልኩን ልዘጋው ነው ብሎ ሲላት፣ እየተንደረደረች መጣች። ማህሌትን የካሊሞሲሳ ጋርድ እንቅ አድርጎ ገደላት። ማንቁርቷን ይዞ እዛ ፍራሽ ላይ ወዝውዞ ወዝውዞ አንቺ የማትረቢ፣ አንቺ ውሸታም እንዴት ብትተባበሪ ብትተባበሪ እንዴት ከዚህ ሰውዬ ጋ ትተባበሪ ያለሽ እናም ልክሽ ነው የማሳይሽ ብሎ ልኳን አሳያት። ዝናም ዝናም ተሰሚኛለሽ፣ የማይወጣ ከሆነ እመኝ ማህሌት፣ አንችን ነው የምገልሽ ብሎ ሲላት፣ እኔ እኮ ያመጣሁት እናንተም እናውቀዋለን እኔም ደግሞ አውቀዋለሁ ብዬ ነዋ። ታዲያኛ እስር ቤት እናውቀዋለን አልኩ እንጂ አንቺ እንደምትግባቢ ሆነ የተናገሱ። ወይኔ በቃ እኔ ማህሌት ትታታለልኩ ማለት ነው። ጭራሽ ይባስ ብዬ ካሊሙ ሲሳን አማልላለው ትል በቃ ጉድ ሆንኩ እያለች ስትል አርፈሽ ብትቀመጭ ይሻልሻል። እስኪ ተይኝ ከዚህ መከራና ስቃይ ብንወጣ አይሻልሽም እንዴ? ብላ አለች። ኢፍራታዬ በጣም ሽንቷ መጣባት።